ከኢትዮጵያ ቴሌቪዥን አዲስ ቀንን በቀጥታ እየተከታተላችሁ ትገኛላችሁ። ተመልካቾች ከእኛ ጋር ስላላችሁ ደግሞ እናመሰግናለን። አሁን የምናልፈው በአዲስ ቀን የዶት ስትሪም መረጃዎችን የምናጋራበት ሰዓታችን ላይ ነው። አፎሚያ ክበበው እዚህ ትገኛለች። በድጋሜ አፎ፣ እንዴት ቆየሽ? እንዴት ቆያችሁ? መስገን መቀጠል ትችላለች። አመሰግናለሁ። በማህበራዊ ትስስር ገጽ ላይ በበርካቶች የተጋሩ ሀሳብ፣ አስተያየት የተሰጠባቸውን የዶትስትሪም መረጃዎች የምናቀርብበት ሰዓታችን ላይ እንገኛለን። ወደ ቀዳሚው መረጃችን አልፋለሁ። ያው ከሰሞኑ እንግዲህ የኮፕ 30 ጉባኤ እየተካሄደ መሆኑን ተከትሎ እሱን ደግሞ ከእሱ ጋር ደግሞ በተያያዘ የተጋራ ነው አንድ መረጃ አለ ኢትዮጵያ የ ሰላሳ ሁለተኛውን የኮፕ ጉባኤ ልታዘጋጅ እንግዲህ በእጩነት ስለመቅረቧ ተጋርተናልና ይህ ደግሞ በርካታ የሀገራችን እንዲሁም ደግሞ ዓለም አቀፍ ሚዲያዎች በስፋት እየተጋሩት ያለው መረጃ ነው። ከዚህ ጋር ተያይዞ እንግዲህ የአፍሪካ ተደራዳሪ ቡድን ነው የኢትዮጵያን እጩነት ወይም ደግሞ ኢትዮጵያ በአፍሪካ ወደ አፍሪካ ፊቱን ያዞረውን የኮፕን ጉባኤ ብታዘጋጀው ብቁ ነች ሲል ያስተላለፈው ማለት ነው የመረጣት ይህንን ደረጃ እንግዲህ ስታገኝ ተፎካካሪዋ ከነበረችው ናይጄሪያ አብላጫ የሆነውን ድምጽ በማግኘት መሆኑም በመረጃችን የተጋራ ጉዳይ ነው። ይህንንም ተከትሎ ቀደም ሲልም እንዳልኩት በርካታ ዓለም አቀፍ ሚዲያዎች ስለ ሀሳቡ በተለያየ መንገድ ሽፋን እየሰጡ ይገኛሉ። ሮይተርስ እንግዲህ ጉዳዩን ሲገልጸው በአፍሪካ ተደራዳሪዎች የኮፕ 32 የአየር ንብረት ጉባኤን እንድታስተናግድ መመረጧ በተለይም በአየር ንብረት ለውጥ ውስጥ ላለው ዲፕሎማሲ የተሻለ ድልን እንደሚሰጣት ነው የገለጸው። ከዚህም ባሻገር ዴሊ ኔሽን ደግሞ በበኩሉ ኢትዮጵያ በርካታ የሆኑ የአየር ንብረት ለውጥ ቀውስን የሚከላከሉ ስራዎችን እየሰራች ትገኛለች። ለዚህም የአረንጓዴ አሻራ ደግሞ በአብይነትና ና በቀዳሚነት የሚጠቀስ ነው። ለዚህም ስራዋ እውቅና የሚያሰጣት ነው ሲል በዘገባው ላይ እንግዲህ ሀሳቡን አንስቶታል ማለት ነው። አሶሽየትድ ፕሬስም በበኩሉ እንግዲህ ይህንን ስታዘጋጅ በአፍሪካ ተደራዳሪዎች ታምኖባት ስለመሆኑም አንስቷል። ከዚህ ባሻገር ሌሎችም አለም አቀፍ ሚዲያዎች እንግዲህ ስለምታዘጋጀው የ ሰላሳ ሁለተኛው የኮፕ ጉባኤ አንስተው ምን ምን ስራዎችን ስራ ነበር የሚለውን ሀሳብ ያንጸባረቁበት ሆኗል ማለት ነው። ያው እናንተም ስትመለከቱት እንደነበረው በርካታ የሰራናቸው ስራዎች አሉ። ምንም እንኳን የአፍሪካ ሀገራት ለአየር ንብረት ለውጥ ቀውስ ያላቸው አስተዋጽኦ ዝቅተኛ ቢሆንም፣ እኛ ግን እንደ ሀገር በተለይም ከለውጡ በኋላ ኢትዮጵያ በጣም መልከ ብዙ የሆኑ የአየር ንብረት ለውጥ ቀውስን ለመቀነስ የሚያስችሉ ስራዎችን እየሰራች ትገኛለች። በዚህም ነው እንግዲህ በሀገራቱ ታምኑባት ሰላሳ ሁለተኛውን የኮፕ ጉባኤ እንድታስተናግድ በእጩነት የቀረበችው ወይም እድሉ የተሰጣት። እኛም እንግዲህ ያንን ለማድረግ ከዚህ ቀደም ከነበሩ ስራዎች በተጨማሪ እነሱን በማጠናከር ሌሎች ስራዎች እንደሚሰሩ የተነሳበትም ጉዳይ ነው። ያው የጣና ነሽ ሁለት ጀልባ ከዚህ ቀደም እንግዲህ እንደምታስታውሱት በብዙ ፈተና ውስጥ ነበረ በባህርዳር ጣና ሐይቅ ላይ የተገኘችው። ባለፈው ሳምንት ደግሞ ጠቅላይ ሚኒስትር አብይ አህመድ በይፋ ስራ ማስጀመራቸው ይታወቃል። እርሱን ተከትሎ ከዚያ እለት ጀምሮ እንግዲህ በአካባቢው ላይ ያለው የቱሪዝም ዘርፍ ስለመነቃቃቱ ደግሞ ከኢቲቪ ጋር ቆይታ ያደረጉ አስጎብኚዎች ገልጸዋል። ያው ከዚህ ቀደም በተለይም በአካባቢው የተገኘው ዘላቂ ሰላም ለቱሪዝሙ ዘርፍ ያበረከተው አስተዋ ተዋጽኦ የምታቁት ነው እናንተም። ተቀዛቅዞ የነበረው ቱሪዝም እየተነቃቃ ነው። የጣናነሽ ሁለት ደግሞ ስራ መጀመር ያንን የበለጠ እንዲፋፋም ስለማድረጉ ነው አስጎብኚዎቹ የገለጹት። በጣና ላይ እንግዲህ በጣም በርካታ የሚጎበኙ ደሴቶች እንዳሉ ይታወቃል። ወደዚያ አስጎብኚዎች በርከት ያሉ ጎብኚዎችን ይዘው ለመሄድ በሚፈልጉበት ወቅት እንግዲህ እነዛን ጎብኚዎች ከነ ቁጥራቸው ደህንነታቸው፣ እና አስተማማኝ በሆነ ሁኔታ እንዲጓዙ ደግሞ በቂ የሆነ የጀልባ ቁጥር አልነበረም። የጣናነሽ ጉዳዮች ግን በአካባቢው ላይ ከመጣች በኋላ ብዙ የሆኑ ጎብኚዎች ወደ ቦታው ማምራት ስለመፈለጋቸው ወይም ቀጠሮ እያስያዙ ስለመፈለጋቸው አስጎብኚዎቹ ገልጸዋል ማለት ነው። በአካባቢው ያለው የቱሪዝም ዘርፍም እየተነቃቃ ስለመሆኑ እያነሱበት ነው። እነሱም ከዚህ ቀደም ከነበረው በተቃራኒ በርከት ያሉ ጎብኚዎችን ይዘን ለመጓዝ መቻላችን አስደስቶናል ሲሉ ሀሳባቸውን ሰጥተዋል ማለት ነው። ያው የቱሪዝም ዘርፍ ተነቃቃ ስንል ቀላል ነገር አይደለም። በአካባቢው ላይ የስራ እድል ከመፍጠር አንስቶ ታዳጊዎች የሆኑ ደግሞ ደግሞ ያው ያን ያመጣላቸውን ተጠቃሚነት ላለማጣት አካባቢን የመጠበቅ እድል አለ። ባህልን የማስተዋወቅ ኢኮኖሚያዊ ተጠቃሚነት አለ። እንዲሁም ደግሞ ያው የኢኮኖሚያዊ ውስጥ ደግሞ የውጭ ምንዛሪም ለማግኘት ያለንን ተነሳሽነት የሚያበረታታ ነው እና ያው ለቱሪዝሙ ዘርፍ ከፍተኛ አስተዋጽኦ እያደረገች መሆኑ የተነሳ ጉዳይ ነው። በርካቶችም ያው በዚያ ደርሳ ያላትን ስራ ለመመልከት ጓክተው ነበረ ያው እርሱን የተመለከቱበት አዎ። ያ ረጅሙን ጉዞ አንጨርሳ ወደ ስራ ገብታለች። ረዥምና እጅግ በጣም ከባድ የሆነ ነበር። ያው አሁን ላይ ወደ ስራ ገብታ ዘርፉን እያነቃቃች ስለመሆኑ ተገልጿል። ተከታዩ መረጃችን እንግዲህ ፕሬዚዳንት የኡጋንዳው ፕሬዚዳንት ዮሪ ሙሴቬኒ ያነሱት ሀሳብ ነው። እኛ ብዙ ጊዜ በተለይም አሁን ላይ እንደ አጀንዳ ከያዝነው ጉዳይ ጋር በቀጥታ በቀጥተኛ መልኩ ተያያዥነት ስላለው ነው ለተመልካቾቻችን ለማንሳት የወደድኩት ከባህር በር ጋር ተያይዞ ያው ቃል በቃል እርሳቸውም እንደገለጹት የባህር በርን በብቸኝነት መያዝና ለሌሎች አላስጠቅምም ማለት ጤነኝነት አይደለም ሲሉ ገልጸዋል። እንደሚታወቀው ኡጋንዳ ያለፉትን መቶ ዓመታት ከሀያኛው ክፍለ ዘመን ጀምሮ በኬንያ ሞምባሳ ወደብ በኩል ነው የምትጠቀመው። ይህም ደግሞ መልከ ብዙ የሆነ ኢኮኖሚያዊ ጫና እንዳሳደረባት ነው ፕሬዚዳንቱ የገለጹት። በዚህም የባህር በር ያላቸው ሀገራት ሌላ ለሌላቸው ሀገራት አማራጭ አልሰጥም ማለት አግባብ አይደለም። በተለይም ደግሞ በቀጠናው ላይ በምስራቅ አፍሪካ እንዲኖር ሰላም ና መረጋጋት የባህር በር አማራጭ መስጠት ወይም ደግሞ የባህር በር የሌላቸው ሀገራት አማራጩን እንዲጠቀሙ ማድረግ አስፈላጊ ነው ሲሉ ገልጸዋል። ይህ ካልሆነ ግን ያው ነገሮች ካላቸው መልካቸውን እንደሚቀይሩ ያነሱበት ጉዳይ ነው። ያው እኛም የህልውና ጉዳይ አድርገን ያነሳ ነው ጥያቄያችን መሆኑ ይታወቃል። አዎ ምን ያህል አስፈላጊ ስለመሆኑ ይሄ እንዲያውም አንድ አጽንኦት የምንሰጥበት መንገድ ይመስለኛል፣ አይደል አሁን አንቺም እንዳልሽ ነው። ያው ከመልከ ብዙ እንግዲህ እኛም ስናጋራ የነበሩ ቁጥራዊ መረጃዎች አሉ። አንድ ሀገር የባህር በር ሲኖራትና የባህር በር ሳይኖራት ኢኮኖሚዋ ምን ይመስላል፣ የዜጎቿስ የኑሮ ደረጃ ምን ላይ ነው የሚለው ነው። በዚህም በኡጋንዳ ጉዳይ በየአመቱ እንግዲህ በ1.5 በመቶ ነው እንግዲህ እድገቷ እንዲቀንስ እያደረገ ያለው። ከዚያም በተጨማሪ የሸቀጦች ዋጋ የነዳ ወዳጅን መመልከት እንችላለን። ወጥ የሆነ ዋጋ እንዳይኖረው ያደረገ ነው። ከዚህም ባሻገር ደግሞ በዓለም አቀፍ ገበያ ላይ ያላት ተወዳዳሪነት እንዲቀንስ ማድረጉን የተገለጸው። በዚህም ቀጠናችን ሰላም እንዲሆን ወይም እንዲረጋጋ እንፈልጋለን ካልን የባህር በር የሌላቸው ሀገራት አማራጩን እንዲጠቀሙት ማድረግ አለብን ሲሉ አንስተዋል። ይህ ጉዳይ ደግሞ ከተጋራ በኋላ በርካቶች የወደዱት ልጥፋችን ነው። በተለይም እኛ ከለውጡ በኋላ የትውልድ ጥያቄ ወይም የህልውና ጥያቄ ብለን የባህር በር አማራጭ ስናነሳ ሌሎችም ሀገራት ደግሞ በዚህ መልኩ የእኛ ብቻ ጥያቄ እንዳልሆነ ያሳየ መረጃ ነው ማለት ነው። በዚህ ሳቢያ እንግዲህ የባህር በር ኖሯቸው ለሌሎች የሚያስጠቅሙ ሀገራት አሉ። በሰጥቶ መቀበል መርህ እንዲሁም ደግሞ በጋራ ተጠቃሚነት ማለት ነው ኢትዮጵያውያንን ዲፕሎማሲ አሁን ላይ እያራመደች ትገኛለች ማለት ነው። ያው የኡጋንዳም ጥያቄ ይህንን ይመስላል። ያው ሌላው የቴክኖሎጂው ዘርፍ እንግዲህ ነውጥ በተላበሰ መልኩ ያው የተለያዩ ነውጦችን በየዕለቱ የተለያዩ አዳዲስ መረጃዎችን እያገኘንበት ወይም ደግሞ አዳዲስ ስራዎችን እየሰማንበት እንገኛለን። አሁንም እንግዲህ በተለይም ከ ሁለት ከተለያየ ሀገራት በመሆን እውቅ የሆኑ ዶክተሮች በሮቦት በመታገዝ የስትሮክ ሕክምና ቀዶ ጥገና ስለማካሄዳቸው በትላንትና እለት ተጋርተናል። በተለይም ይህ ደግሞ በዓለም የመጀመሪያው በሮቦት የታገዘ ቀዶ ጥገና እንዲሆን ስለማስቻሉም ነው የተገለጸው በስኮትላንድና በአሜሪካ በሚገኙ የህክምና ባለሙያዎች ነው። ቀዶ ሕክምናው ያው የስኮትላንድ ዱንድ ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ኤሪስ ናቸው። እርሳቸው ከዩኒቨርሲቲው አንድ ማዕከል ላይ በመ ሆን ነበረ። ቀዶ ጥገናውን ሲከታተሉ የነበረው ሌላኛው ዶክተር ሪቻርድ ደግሞ በአሜሪካ ፍሎሪዳ፣ ያ ማለት ቀዶ ጥገናው ከሚከናወንበት 6400 ኪሎ ሜትር ርቀት ላይ ሆነው ነበረ እገዛውን ሲያረጉ የነበረው። በዚህም እንግዲህ ቀዶ ጥገናው በውጤታማነት ስለመጠናቀቁ ነው በመረጃችን የተመላከተው። ከዚህም ባሻገር የታካሚው የደም ዝውውር በተለይም ደግሞ ቶሎ የማገገም እድሉ ከፍተኛ ስለመሆኑ የተገለጸ ነው። ከዚህ በኋላ ይህን መሰል ተመሳሳይ ሙከራዎች ተደርገው ውጤታማነቱ ማረጋገጥና ደግሞ ስራው ሲስፋፋ በተለይም መልከ ብዙ የሆነ ተጠቃሚነትን ለጤናው ዘርፍ እንደሚያበረክት የተገለጸ ነው። ብዙዎች የተጋሩት የጤና ባለሙያዎችን ደግሞ ደስ ያሰኘ መረጃ ነው። ከዚህ ቀደም ታስታውሱ እንደሆነ በኤአይ የታገዘ ሕክምናውን መስጠት ሳይሆን በትክክል ችግሩ የቱ ጋ ነው ያለው የሚለውን የሚያመላክት ቴክኖሎጂ ስለመገኘቱ አንስተን ነበረ። አሁን ደግሞ ያው በሮቦቱ የተፈጸመ ቀዶ ጥገና ውጤታማ ስለመሆኑ ተመልክተናል ማለት ነው። ይህም በርካቶች የወደዱት ልጥፋችን ነው። ወደ መቋጫው መረጃችን እናልፋለን። የብሪክስ ሀገራት በወርቅ የተደገፈ የንግድ ስርዓትን በመዘርጋት ከዶላር ነጻ የሆነ ግብይትን ያው ለመፈጸም ወይም ለማስፋፋት እንቅስቃሴ እያደረጉ ስለመሆኑ ተገልጿል። ኢትዮጵያን ጨምሮ እንግዲህ 11 አባላት ያሉት ብሪክስ 22 የሚሆኑ ሀገራት ደግሞ ስብስቡን ለመቀላቀል ጥያቄ ማቅረባቸው ይታወቃል። በተለይም ደግሞ አሁን ላይ የንግድ በሀገራቱ መካከል ያለው የንግድ ስርዓት ሲከወን ከዶላር በበለጠ በወርቅ የተደገፈ እንዲሁም ስለመታቀዱ ነው የተገለጸው በመረጃችን ይህ ማለት ዶላርን ሙሉ በሙሉ ከሀገራቱ የንግድ ስርዓት ማውጣት ሳይሆን ነገር ግን ወርቅንም ደግሞ እንደ አንድ የመገበያያ አማራጭ ማስቀመጥ ስለመሆኑ ተገልጿል ማለት ነው ይህ በሀገራቶች ላይ ሊከሰት የሚችለውን የዋጋ ንረት እና ሌሎችን መሰል ችግሮችን ይቀርፋል ተብሎ የታሰበ ነው ማለት ነው ይህም አንድ የተጋራ ነው መረጃችን ነው መረጃዎቼ እነዚህን ይመስሉ ነበር